ሰላም አለይኩም ወራህመቱላሂ ወበረካቱ፣ እንዴት ቆያችሁ? ዛሬ ፌስቡክ ላይ ነገር ዋሂድ የሚል ፖስት ስላየሁኝ እስኪ ወደ ቲክቶክ አምጥቼ ነገር ዋሂድ የሚል ቪዲዮ ልስራ ብዬ ነው። ሰሞኑን እዚህ ቲክቶክ ላይ አይታችኋል፣ የሆነ ልዩነቶች ተፈጥረዋል። እነዚህን ልዩነቶች አትናቲዎስና አሪዎስ የሚል ስም አውጥቼላችኋለሁኝ። አስምሩበት። እሺ፣ አትናቲዎስ እና አሪዎስ የሚለው ማለት ነው። በክርስትና ታሪክ የተለያየ ሃይማኖት የያዙ ቤተክርስቲያናት የተቋቋሙበት ምክንያት ምንድን ነው? ክርስቲያኖች በመጀመሪያ አካባቢ አንድ ወንድማማቾች ነበሩ። በእነዚህ በወንድማማቾች መካከል ልዩነቶች ተፈጠሩ። እነዛ ልዩነቶቻቸውን በመጽሐፍ ቅዱስ ማስታረቅ ሲጠበቅባቸው ሁሉም ማንከማናንሶ በሚል ጭራሽ ጸቡ ተካረ ተካረ አንዱ በንጉሥ የሚደገፍ አንዱ ደጋፊ የሌለው ሆኑ። አትናቲዎስ እና አሪዎስ ማለት ነው። አትናቲዎስ በንጉሱ ተደግፎ አሪዎስን አስወገዘው። በቃ አትናቲዎስ ምን አለ? ኢየሱስ ከፈጣሪ የተገኘ ፈጣሪ ነው የሚል የእልክ ሃይማኖት መሰረተ ማለት ነው። ከዛ በኋላ ክርስቲያኖች ወንድማማችነት ቀርቶ ሁሉም የራሱን ሀሳብ የያዘ ቤተክርስቲያን ማቋቋም ጀመረ ማለት ነው። በሰው ልጅ ታሪክ የተለያዩ አመለካከቶችና ሀሳቦች ዝም ብሎ ከመሬት ተነስቶ አይደለም የመጡት በወንድማማቾች መካከል የተነሱ ልዩነቶች ተካራው ተካራው አድገው ነው አሁን ላይ የምታየው ድብልቅልቅ ምናምን ነገር ያለው። በእስልምና የምትመጡ ሶሻል ሚዲያ ስነሰድ ያደባይታችኋል አደለ ሌሎች ወንድሞቻችን ጋር እነዛ አቂዳዎች ዝም ብሎ ከመሬት የተነሱ አይደሉም። በወንድማማቾች መካከል የሆነች ሀሳብ ልዩነት ይነሳል። ያችን ሀሳብ ልዩነት ወደ አላህና ወደ ምልክተኛ ወደ ቁርኣንና ወደ ሀዲስ መመለስ አቅቷቸው እንዲስካምታንሽ ነው ወይ በሚል እልከኝነት ነው። ሁሉም የራሱን ይዞ ሌላውን እንደ ባላንጤ ያያያሉ ማለት ነው። ስለዚህ መልእክት የምንድን ነው? ልዩነቶች ሲነሱ ልዩነትን ወደ አላህና ወደ ምልክተኛው ለመመለስ ሞክሮ ሙስሊሞች እስከሆነ ድረስ ሙስሊም ብሎ ማለት መንፈሳዊ አደብ ሊኖረው ይገባል። መንፈሳዊ ስራ ላይ ትልቅ አስተዋጽኦ ያደረገን ሰው ነፍሳችንን ገርተን ልናከብረው ይገባል። ተግባብተናል። እናም ወይ የግል ጸቡ ወይም በቃ ዝም ብሎ እዚህ ግባ በማይባል ነገር ልዩነት ውስጥ ገብቶ ያችን ልዩነት አሳድጉ አሳድጉ አከሌ ከመውግዝ አርዮስ ልክ እንደ አርዮስ ይወገዝልን አይነት አካሄድ አትሄዱ እና አሁን ወሓድ እንዲህ ያደርጋል እንዲህ ያደርጋል በሚል ልክ አትናቴዎስ በቆስጠንጢኖስ በአረማዊ ንጉስ ቆስጠንጢኖስ እንደተደገፈ ሁሉ በካፊሮች ተደግፋችሁ ወሓድን ከመወግዝ አርዮስ እንዲባል ትፈልጋላችሁ። እዛ ድረስ ያደረሳችሁ ምንድን ነው? ሃይማኖታዊ ፖይንት ነው? የግል ጥቅም ነው? አይ ለክብሩ ይጨነቃል። እንደዚህ እንዴት ነው ለክብሩ የማይጨነቀው? በነገራችን ላይ አክብሩኝም ብሎ ባይል አንድ ሰው እንዲከበር ቢፈልግ ኖሮ ምንድን ነው ብዙ ነገር ሰርቷል እኮ እዚህ ዓለም ላይ እኮ ስንኖር ሰው ነን። አዎ፣ ነገር ግን በዱኒያ ላይ ካደረግናቸው ስራዎች አንጻር በቅደም ተከተል ነው የምንቀመጠው እንጂ እኩል አይደለም። አንዱ ለዚች ዱኒያ ብዙ አስተዋጽኦ ያደረገ ሰው አለ። አስተዋጽኦ ያደረገን ሰው ቅድሚያ መስጠት አለበት። ቅድሚያ ባንሰጠው ሊከፋ ይችላል። ምክንያቱም ሰው ነው፣ ስሜቱ ሊጎዳ ይችላል። በነገራችን ላይ እሱ አዝዋሄድ ብሎ ማለት እንደ ጳውሎስ ነው የምመስለው። ጳውሎስ ኢየሱስን ሲያሳድድ ቆይቶ ቆይቶ በኋላም ኢየሱስን በኢየሱስ አምኛለሁ ብሎ ከ13-ከ14 የሚሆኑ መጽሐፍቶችን ስ በኋላ አዲስ ኪዳን ነገር ግን ነባሮቹ ማንሄኛው ስሙ ጴጥሮስ እንግዲህ የሐዋርያት አለቃ አድርጎ ነው የሾመው ኢየሱስ። ሁለት መልእክቶች ነው ያሉት አዲስ ኪዳን ላይ አስባችሁታል። ስለዚህ እኛ ነባሮቹ ለሙስሊሙ ለእስልምና ምን አበርክተናል፣ ወሓድ ምን አበርክቷል የሚለውን ነገር ታይቶ ነው እንጂ እንትን የሚባለው ያን ያክል በደል አድርሷል ያን ያክል ከመውግዛሪ ወስ የሚያስብል ሥራ በሃይማኖትም ሆነ በግለሰብም ላይ አላደረገም። አይቲንክ አላደረገም። ግን በቃ ቲክቶክም እኩል አደረገን ታውቃላችሁ፣ የሶሻል ሶሻል ሚዲያ አንድ መስክ ሆኗል። እንትኑም እንትኑም ከብቱም ምኑም አንድ ላይ የሚውልበት መስክ ስለሆነ አንድ ላይ መስክ ስለዋል መናናቅ ተጀምሯል። ስለዚህ ንቀትንና እልክን ማስወገድ አለብን ነው የምንለው። እንደ ምንድን ነው ለሱ የማክበር ክሬዲት ከተገባው ለምንድን ነው የማይሰጠው? እ አሁን ለምሳሌ እኔ ወሓድን እኔ በእድሜ ራሱ በልጠዋለሁ። ሶሻል ሚዲያ አጠቃቀሙ እናንተ እሱን እንደው እንትን ለማለት ከምትሞክሩ ሰዎች የሶሻል ሚዲያ አጠቃቀም አትገናኙ። ፒዲኤፍ ይጽፋል። እሱ የጻፋቸው ጽፎች በአፕሊኬሽን አሉ። መጽሐፍ የጻፈ የራሱ ዌብሳይት ያለው ፌስቡክ፣ የተለያዩ ሶሻል ሚዲያ አጠቃቀሙ ፕሮፌሽናል አጠቃቀም ነው። እኛ የቅዳሜ ገበያ አጠቃቀም እየተጠቀምን አንድ ቲክቶክ መስክ ላይ ስለዋልን እንዲህ የሆነልን። ረ በጣም ነው የሚደብረው። ምንድነው ከመግዛሪዎ ሲሆንልን የምትሉት እንደ አሁን እኔ በነገራችን ላይ በግልም የሆነ በሃይማኖት ከአከሌ ጋር ተጣልቻለው እንዲጉኛለው የምለው ነገር የለኝም። ዝም ብሎ ስሜታዊ ነገር በመሆን ከመቆጣት ከማኩረፍ ውጭ ማለት ነው። እና ዝም ብሎ ስሜታዊነትና ከማኩረፍ ውጭ ሌላ የሆነ ጸብ እንደተፈጠረ አድርጎ ማድረግ ጥሩ አይደለም። አንድ ጊዜ የሆነች ልጅ ከዋሄድ ጋር አይ ቲንክ ልዩነት ይፈጠራል መካከላቸው እና ከዛሬ ስድስት ዓመት ሰባት ዓመት በፊት ይሆናል ፌስቡክ ላይ እሷ ብዙ ፎሎ አላት የዛ ጊዜ ማለትም አያቀኝም። እኔ ፎሎም የለኝም እና ምን አለችኝ፣ እኔ ፌስቡክ ላይ ብዙ ፎሎ ስላለኝ ብጽፍ ሰው ይታዘበኝና፣ አንቺ ጻፊ እንደዚህ እንደዚህ ያደርጎኛል ሄድ አለችኝ። ሞኞላኩትን አይረሳም እጄ ጻፍኩኝ። እኔም ዝም ውያል አይደለ የልከኝነት ስሜት ስለነበረብኝ በሰዓቱ እሷም ስትለቁሰኝ ያኔ ተባባሰብኝ። እጄ ጻፍኩኝ ስጽፍ የኡስታዝ ተከታዮች ሙልጭ አድርገው ነው የሰደቡኝ እየፖስቱ ምናምንም አላልኩም አገር የሰደበኝ እንዲህ አለገኝ ምናምን አላልኩም ኢቨን እዚህ ቲክቶክ ራሱ ስመጣ አምስት ዓመት ሊሆነ ሁሉንም ምርት ውድር ስታደርጌ ነው ትርኩት በነገራችን ላይ ነገር መርሳት በጣም ነው ሰላም የሚሰጠው እና ዛሬ ፌስቡክ ላይ ያነበብክ ጽሁፍ ላይ የማን ነው አንድ ሰላ የሚባል ልጅ አለ በዛን ሰዓት በልጅቱ ምክንያት በጻፍኩት ምክንያት በቃ ሙልጭ አርጎነ የሰደበኝ ዞሮ ከኡስታዝ ጋር እንድትጋጭ ዛሬ አየሁኝ እና በሰዎች ላይ አንደረብ አንደኛ፣ ሰውና ሰው ሲጣላ ለማስታረቅ መሞከር እንጂ ሰውና ሰው ሲጣላ ለአንዱ አግዘን አንዱን መሳደብ ምን ማለት? ይቅርብን። ትምህርት እንውሰድ ለማለት ነው። አጠቃላይ የቪዲዮ ጭብጥ ምንድን ነው? በቃ ለዱኒያ፣ ለኢስላም፣ ለሃይማኖቱ ምን አቅርብ ያለው አካል ምን አቅርቧል በሚለው እንኖር ነው። አንድን ሰው ወይ ይበልጠናል ብለን ወይም ጥላቻ ቢያድርብንም ግን የሰራውን ስራ ማስቀደም አለብን። ከሰራው ስራ አንፃር ክሬዲት ይገባዋል፣ ክብር ይገባዋል እና ከብሮ ይገባል። አዎ ወደድንም ጠላ ነው። ስለዚህ አንድ ሰው የምንሰግድ ከሆነ ቁርአን የምንቀራ ከሆነ ሙስሊም አማኝነን የምንል ከሆነ ለዲኑ የሰራን ሰው መንፈሳዊ ክብር ይገባዋል። በነገራችን ላይ እኔ በጣም ከምሰጋበት አንዱና ትልቁ ነገር በዚህ ጊዜ ምንድን ነው ለሃይማኖት ትልቅ ደረጃ የሰሩ ስራ ትልቅ ስራ የሰሩ ስራ ብዙ ነገር ያቀረቡ ሰዎችን የማይከበሩበት ደረጃ፣ በቃ የሚናቁበት ደረጃ ላይ ያለ ነው ብዬ በጣም ትልቁ ስጋት ይሄ ነው። እና ሁላችንም እንደ ራሳችን እንኖር ለማለት ነው። በፊት አሁን ምን አለመስላችሁ? አሁን ኡስታዝ የራሱ የሆነ ደቀ መዝሙር ኡስታዝ ወሓድ የራሱ የሆነ ደቀ መዝሙር ማፍራት ይፈልጋል። እሱ ምንድነው ንጽጽር ነው። ንጽጽር ላይ ፎከስ አድርጋችሁ እንድትሰሩ ነው። እኔ መጀመሪያ አካባቢ የሆነ ግሩፕ ነበራቸው። እዛ ግሩፕ ላይ ብዙም ተሳታፊ አይደለሁም። የግሩፓቸው ግን አባል እንዲሆን ጋብዘው ይዛ ነበር አልፎ አልፎ ሄድ ነበር እና አጋጣሚ ኡስታዝ አይ ቲንክ አሚራቸው ነበር መሰለኝ፣ እርግጠኛ አይደለሁም። አሚር እንደሆነ አላቅም። እና አሚር እንደሆነ ባቅና እንደ ሙስሊም በሙስሊም ለአሚር የሆነ ሰው ምን ይገባዋል አሚሩን መታዘዛለ የሚለው ግንዛቤ ሳይኖረኝ ስለቀረበ በሰዓቱ ልዩነት ውስጥ ገባል። ስለዚህ የኡስታዝ ስር ያላችሁ ልጆች አሚራችሁ ከሆነ ኡስታዝ አሚርነቱን አምናችሁ ተቀበላችሁ መታዘዝ አለባችሁ። እኔ ከኡስታዝ ጋር ልዩነት ያስገባ መጀመሪያ አሚር መሆኑን አላውቅም ነበር አሚር መሆኑን ባቅ ኖሮ አንድ ሙስሊም ለአሚር ምን መታዘዝ አለበት የሚለውን ባቅ ኖሮ ነው እንደዚ አይሆንም እና ብቻ ብዙ ልዩነቶች አለመግባባት ነው። አሁን እኔ በነገራችን ላይ ደግም መሆን ጥሩ ሰው መሆን ነው የምፈልገው ጥሩ ሰው ነኝ እና የመንፈሳዊ አክብሮትን መስጠት ማስቀደም አለብን ለማለት ነው። ሪከርድ ብዞች ያሉት አዳምጡት፣ አታዳምጦት አላቅምና። በመጨረሻም ካሄሮች እየው አትደሰቱ። እንግዲህ እኛ በክርስትና ላይ ጥሩ ነገር ሰርተናል። በተለይ ኡስታዝ ወሓድ ጥሩ ነገር ሰርቷል። ኢቨን ቤተ ክርስቲያናት ዶክትሪኖቻቸውን በመቀየር ላይ ናቸው። በዚህ ዘመንና በተራ በወንድማማቾች መካከል የገባ ነገር እናንተን ሊያስፈነጥ እዛችሁ ሌላችሁ ሪከርድ እየቀዳችሁ ምናምን እንትን አትበሉ እና ኡስታዝም እዚህ ቲክቶክ ላይ እኔ እስከሱ ምናንሽ የሚል ወይም ኡስታዝ ዋሂድ ከመወግ ዛሬ ወስ እንዲባል ብሎ የሚሰሩ ሰዎችን በቃ አትነጋገራችሁ ምን አትበላችሁ፣ ምን አትበላችሁ፣ ንቀ መተው ነው በቃ። ምንም እንትን የለውም መተው ነው በቃ። ከኔ ጀምሮ ማለት ነው እርግፍ አርጎ መተውን የመሰለ ነገር የለም። በነገራችን ለአንድ ሰው ወደ አቅሎ ተመልሶ ከሌለ ኢስላም ብዙ ነገር አድርጓል፣ መንፈሳዊ ክብር ልስጠው መንፈሳዊ ሰው ሊሆን ብሎ አንድ ሰው ራሱን እስከሚቀጣ ድረስ ከዛ ሰው ጋር ምንም ነገር አያስፈልግም ነው የሚለውና እና ከኔ ጀምሮ እስልምና ለለሚሰሩ ወንድሞቻችን መንፈሳዊ ክብር ይገባቸዋል። ይህንን እንወቅ። የአሚርነትን ደረጃ ልንሰጣቸው ይገባል ነው። ምን ይመስላል?